በርካቶች በዝማሬው አልፎም ደግሞ በጣም በሚገርም ሁኔታ መድረክ ላይ በማስመለክ የምታወቀው ዘማሪ ይትባረክ ታምሩ ይትባረክ ታምሩ በቅርቡ እጮኛውን ማህበራዊ ሚዲያ ላይ ማስተዋወቁ የምታወስ ነው። ዛሬ የታገብኛለች ጥያቄ ጠይቆ እንደተሳካለት የወጡት መረጃዎች ያሳያሉ። ሐዊ የምትባለው ለጋብቻ ያቀረበላትን ጥያቄ ተቀብላለች ቀለበት እንዳሰረ የወጡት መረጃዎች ያሳያሉ ዘማሪ ይትባረክ በርካቶቹ ደስታቸውንና መልካም ምኞታቸውን እየገለጹላቸው እንደሚገኙ ጭምርም ነው። ሀዊ የይትባረክ ፍቅረኛ መሆኗን በቅርቡ በማህበራዊ ሚዲያ ገጹ ላይ ማጋራቱ የሚታወስ ነው። ዛሬ የጋብቻ ጥያቄ አቅርቦላት እንደተሳካ ጭምርም በጣም በሚገርም ሁኔታ፣ በርካቶቹም ደስታቸውን እየገለጹ እንደሚገኙ ጭምርም የደረሱን መረጃዎች ያሳያሉ። እንኳን ደስ አለህ ይትቤ። ከሚዲያችን ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘው። ሰላም ቆዩልኝ።